ይታደሉታል እንጂ አይታገሉት ሜዳለው። አብርሽና ሩታ እንግዲህ ዛሬ በልዩ ሰርፕራይዝ ብለው ቤሎ ለብሳ ሩታዬ፣ አብርሽ እንግዲህ ሱፍ ለብሶ ብቅ አሉ። እሱም ፈረስ ላይ ፈረስ ፈረስ ራሱ እንዴት አባተው እንደሚያምር የኔ ማሮች፣ እንኳን ለዝች ቀን አበቃቸው። እንኳን ደስ አላችሁ ተመልካችሁ በሙሉ እናንተም፣ ማብርሽና ሩታዬም እንኳን ለዝች ቀን አበቃችሁ። ሰላም ሰላም፣ ውድ ቤተሰቦቼ፣ እንዴት ዋላችሁ ልኝ ደህና ዋላችሁ አደል? ቅድም መጥቼ ነበረ ድጋሚ መጣሁልኝ። እኔ ያፌን አያርፈም እናቴ እና ለማንኛውም እንኳ ደስ አላችሁ የኔ ማሮች፣ የኔ ፍቅሮች፣ የእኔ ውዶች እና አብርሽና ሩታ እንግዲህ ላይክ፣ ሽር ሰብስክራብ እያደረጋችሁ በነገራችን ላይ አሁን እጭ ስለሚጨነበት ማለት ነው እና አብርሽና ሩታ እንግዲህ በቤሎ በሱፍ ብቅ ብለው መጡ ማለት ነው እና ጠላት እንዴት ናችሁ? ደራራቸው እውነት ነው ምላችሁ ፍቅር በፍቅር ሆኖ እንዴ ነችና ተደጋገፉ። በቃ አብርሽዬ የኔ ውድ ወንድም እንኳን ደስ አለ። እንኳን ለዝች ቀና በቃ ሩታዬ የኔ ውድ እህት እንኳን ለዝች ቀና በቃሽ እንኳን ደስ አለሽ ብላችሁ ፍቅራችሁን ግለጹላቸው እንጂ ማለት ነው። ጠላቶቹም ምቀኛሞቹም ብትሆኑ እኔ እውነት ነው ምላችሁ ደስታችሁ ግለጹላቸው። አይከፈልበት። ለሰው ልጅ ጥሩ ምኞት መመኘት ጥሩ ነው። ፈጣሪ ዘንድም ታገኙታላችሁ። ጥሩ ነገር ነው የምታገኙ ያገኛችሁ የምታገኙት ብዬ አስባለሁ። ለማንኛውም ግሬት ፋሚሊ በሙሉ እንኳን ደስ አላችሁ ለዚች ቀን ስለበቁልን ማለት ነው። ያ ሁሉ ትግል አልፋችሁ ዛሬ ላይ ስለበቃችሁ ደስ ብሎናል። እኛም እናንተም እንኳን ደስ አላችሁ። በመቀጠል ደግሞ ሰርፕራይዙ ይሄ ብቻ አይደለም ጋይስ፣ ይሄ ብቻ አይደለም እኮ የኒባሮች። እኔ እውነት ለመናገር በጣም ደስ ያለኝ በነገራችን ላይ ሰርፕራይዙ በራሴ ቻናል ይጫንላችኋል ጠብቁ ብሎ ያው መልስም ሰጥቶ ነበረ፣ በእርግጥ ማታ እና ያንን ነበረ የመሰለኝ ሌላኛው ማለት ነው። እሱ ደግሞ ያበደ ስለሆነ ጠብቅ የነበረ ነገር ግን ቤሏቸው ወይም ቤሎዋ የሮታዬ ቤሎ ና የአብርሻችን ሱፍ ነው የተለቀቀልን ማለት ነው። ለማንኛውም እንኳን እንደና መጣች ሁሉ ሙሽራው እና ሙሽሪት፣ እኔ መዝፈን አላቅም እንጂ ዘፍንላችሁ ነበረ። እንዴት ናችሁ ታች ሰፈር ደህና ናቸው ወይ ማለት ጤናነታችሁ ምናምን ስኳራችሁ ከፍ አላለም ማለት ደም ግፊታችሁ ከፍ ካለ ብዬ ነው እውነት ለመናገር ለሰው ልጅ ደስታ የምደሰት ሰው ነኝ እኔ እናንተ ብትሰድቡኝም፣ ምንም ብትሉ አብርሽና ሩታ ብትጠሉ ራሱ ማለት ነው። እውነቴን ነው የምላቸው ልክ እንደ አብርሽና ሩታ ስትዳሩ የሆነ ነገራችሁ ሳይ ዋው እንኳን ደስ አላችሁ፣ እንኳን ለዚች ቀን አበቃችሁ ብዬ ያው አደንቃችኋለሁ ማለት የሰው ደስታ ስለሚያስደስተን ነው እና አደርሱልኝ። እነዛ ተዘፍዝፈው ውለው ላይ ብላ የሚሳደቡትን ማለት ትልልቆች አሉ። እኔ ከማንም ጋር ጥላቻ የለብኝም፣ ነገር ግን ከትላልቆቹ ጋር ጥል እንትን አለብኝ ነገር አለብኝ ማለት ነው። ለምን አይፋቷቸውም እናንተ? ኮ አብርሽና ሩጣ ተወልዷት አላ ተወልዳላችሁ። እውነት ለመናገር እዛው ተፈራ ያላችሁ እንዴ? እድሜያችሁ ትልቅ ቁመታችሁ ትልቅ ውፍረታችሁ ትልቅ እንዴ? ምን ፈለጋችሁ? ነርባነ ያው ሁላችሁ እንኳን ለዚች ቀን ስለበቁ እናንተም ብዙ መስዋዕትነት የከፈላችሁ እንኳን ደስ አላቸው። እውነት ለመናገር ከአድናቂዎቻቸውም ጋር ተገናኝተዋል ትላንትና። በነገራችን ላይ ቪዲዮ ሊቀርጹ በወጡበት መንገድ ነው የተገናኙት። ሱፐር ማርኬት ላይ ምናምን ተገናኝተዋል እላችኋለሁ። ያው ብዙ ፎቶዎች ተፖስተዋል፣ ቲክቶክ ሰፈር ፖስተዋል። አደናቂዎቻቸው ያገኟቸውን አንዲት ደግሞ በጣም በቃ እንዲህ እንል በላቸው። የሆነ ነገር ሲነኩ ማለት ነው እንዴ፣ እንደ ነብር ነዳ ተቃጥላ የምትነሳ ልጅ ነበረች። እሷም ተገናኝታለች። እንኳን ደስ አለች። በዚህ አጋጣሚ ሰምተሻል። ያው ቤቴት ስለምትመጪ ነው እንኳን በዓይንሽን አሳየሽ ነው የሚባለው። እንኳንም በዓይንሽን አየሻቸው አብርሽ እና ሩታም ደግሞ፣ ያው ቤተሰብ እናትና አባት አምጥታቸው ሰርፕራይዝ እንደምታደርጉን ተስፋ እናደርጋለን። ያው ጭምጭምታት ስለሰማን ነው የምንናገረው እንጂ ካልሰማን አንናገርም። እንግዲህ ታውቃለህ አብርሽ፣ አንተም፣ እናንተ መረጃ እንዳታሳጡኝ። በውስጡ መስመር እንዴ፣ እኔ ሲባል ሰማሁኝ። አይ ጭምጭምታት ስለሰማሁኝ ነው። ቢያመጡና ሰርፕራይዝ ቢያደርጓቸው እዛ ላይ ወይኔ በላቸው። አሁን እኮ ቀለበቱ ነጌ ነው ጋይስ። ደስታ በደስታ ደስታ በደስታ ጠማምሮ ይስጣችሁ። ደስታ በደስታ ያደርግላችሁ። እናንተም ተመልካቾች በሙሉ ደስታ በደስታ ያደርግላችሁ። የሰው ደስታኛ ደስታና በቃ ከፍታ የምትመኙ በሙሉ እንኳን ደስ አላችሁ፣ እንኳን ለዚች ቀና። እናንተም እንደዚች ያማረና የፈካ ሕይወት ይስጣችሁ። በቃ ምንም አሌላችሁ። በነገራችን ላይ እዚህ ቪዲያ ላይ አረባከሽ፣ ይሄ እኮ የካሜራ ነው። ከካሜራ ጀርባ ራሱ እንደሚዋደዱና በደምብ አድርጎ ሩሽ እንደሚንከባከባት ወይም ደግሞ ሩታ ባልዋ እንደምንተንከባከብ ልንገራችሁ በዚህ አጋጣሚ ማለት ነው። አንዳንዶቹ አሉ ግን እነሱ አይደሉም ማለት ነው። እንዴ እንዴት አወቅሽ አንቺ? ደግሞ አሽቃባጭ እኔ ማ አውቃለሁ እንዴ፣ ጎረቤት እስከሆነ ድረስ የሆነ ነገር ትሰማለች። እንዴት ናችሁ ሁኔታቸው እስኪ ከካሜራ ጀርባ ጀርቡልን እንላለን። እና ኧረ በጣም ጥሩ ሰው ናቸውና ሰፈር ራሱ ይመጣሉ። ጋይስ ቪዲዮ አይቀረጽላችሁም? እኛስ መረጃው ይደርሰናል። እንዴት አድርገን እናስተላልፍ? እነሱ እኮ ሰፈር ራሱ ሲሄዱ ብቅ ሲሉ ተቃቅፈው እንዴ፣ ቤተሰብ ጋር ታዲያ ሲደርሱ ልትር ችላል ለማንኛውም ችግር የለውም በቃ። ሌላኛው ወሬ ሌላ ጊዜ እናወራለን። ለዚች ቀን ስለበቃቸው አብርሽና ሩታ በጣም ደስ ብሎ ለማንኛውም ሰርፕራይዙም ያንን ያንን እውነት ለመናገር በሀገር በኩል የመጡትን ብትወስዱልን ደስ ይለን ነበረ። ብዙ ሰርፕራይዞች አሉ በነገራችን ላይ ማለት ነው። ውድ ቤተሰቦቼ ማለቴ ይሄ ይሄንን ዛሬ ይለቀቃል። ቀጥሎ ደግሞ የቀለበት ፕሮግራም፣ ቀጥሎ ደግሞ የተመልካች ፕሮግራም አለ። ከዛ ቀጥሎ ደግሞ ሌላ ብቻ ሌሎች ሌሎች አሉ። ሰሞኑማ ደስታ በደስታ ነው፣ ጫዋታ በጫዋታ በቃ ፈገግታ በፈገግታ እናንተ በምትመኙት በሙሉ ይስጣችሁ ነው የምላችሁ። እውነቴ ነው የምላችሁ እና እናንተ የነሱን ደስታ እንደምትመኙ ለእናንተም ያማረ ህይወትና ደስታ ይስጣችሁ። ሌላ ምንም ልላቸው አልችልም። ልጆቹም እንኳን ለዚች ቀን አበቃቸው። ምን ነው አበዛሽው ትሉኛላችሁ። እንዲ አበዛዋለው እኔ ሰው ደስታ በጣም ያስደስተኛ። ለእውነት ለመናገር ጠላቶቻችንም፣ ምቀኛሞቻችንም እባካችሁ እንትን እንድትሉልን ማለታችን መብርቁ እንኳን ደስ አላችሁ እንድትሉን ለእኛም ለአብርሽና ለሩታዬም ደግሞ እንኳን ደስ አላችሁ አብርሽዬ የኔ ወንድ ብሩታዬ የኔ ህት እያላችሁ ደስታችሁ እንድትገልጹልን በአክብሮት እንጠይቅ ደግሞ አድግለጹ ግን ለራሳችሁ ብላችሁ ማለት ነገ፣ እናንተ ስትደሰቱ ጠላት ብንሆነ ራሱ ዋው እንደዚህ ይሆናላት እንዴት አስተካከለላት ብለን ስለምናደንቃችሁ እናንተ ማድንቁ ነው ብላችሁ። ከዚህ ውጪ ምንም አልላችሁም። እኔ እውነቴ ነው ብላችሁ የእኛ ተመልካቾች ማለት ነው፣ ግሬት ፋሚሊዎች እውነት ለመናገር በየሄዱበት ኮሜንታቸው አይዋለሁ እና በጣም ጥሩ ጥሩ ነገር የተደረገበት ነገር እንኳን ደስ አለሽ፣ እንኳን ለዘች ቀን አበቃሽ፣ እንደዚህ እንደዚህ ይላሉ ይጽፋሉ። ስለዚህ ለአብርሽና ለሩታን ብቻ ሳይሆን ምኞታቸው የሚገልጹት ለሁሉንም ነው። እና ሩታ ጥሩ ባል ሰጥቶሻል። እውነት ለመናገር በጣም ጥሩ ጨዋ ባል ሰጥቶሻል። አብርሽም ደሞ ጨዋ ሚስት ነው የሰጠው። ለምን በሉ፣ ትላንትና በተደረገው ፕራንክ አያደርግም ካሜራ ለምን ብላ ስትከራከርለት ነበር እና በዛ ላይ ደግሞ ቀስ አድርጋ አሸተተችው። በመቀጠል ደሞ እንደሚስም ሰው አድርጋ እኮ ነው ያሸተተችውና አራዳ አራዲያ ብሎ አራዲያ ማለት አጅነሽ ማለት። እና እሱም ደግሞ ምንም አላዳጀች ለምጠጥ አድርጎ ሚስቴን ታዋጣኛለች እናንተማ ታዋጥኝ እዚህ ጋር ተጥሎኛላችሁ ብሎ እንግዲህ ሚስቱን ሸመጠጣቸውና እነሱን ይዟት ሄደላችኋለሁ፣ ውድ ቤተሰቦቼ። ያው ይሄንን ደግሞ እኛ ደስ ብሎናል። ለማንኛውም ማታ በጉጉት እንጠብቃችኋለን። ምን ይሆን ቤሎ ለብሰው ሲዝናኑ ነው ወይስ ምንድን ነው ምንድን ነው? ከዚህ በፊት ቤሎ ለብሰው ለቀውልን ያውቃሉ፣ ነገር ግን የዛሬው ያበደ ነው። እውነት ለመናገር የዛሬውማ ያበደ ነው። እንደ ዛሬ ለብሰው አይቻቸው አላውቅም። በእርግጥ እንደዚያ አይነት ቤሎ ፈረስ ላይ ሆነው በዛ ላይ እና በነገራችን ላይ የገቡ ልጆች አሉ እስከዛሬ ይፋ ተደረገልንም ለምን አብርሽ እና ለማንኛውም ውድ ቤተሰቦቼ ሰላም ሆኑልኝ በያላችሁበት